በአዲስ አበባ ከተማ አስተዳደር ትምህርት ቢሮና በትምህርትና ስልጠና ጥራት ቁጥጥር ባለስልጣን አዘጋጅነት የጋራ መግባባት ለሰላማዊ መማር ማስተማር በሚል መሪ ሀሳብ የአዲስ አበባ ከተማ የመንግስት ትምህርት ቤቶች ርዕሳነ መምህራንና ባለድርሻ አካላትን ያሳተፈ የውይይት መድረክ ተካሂዷል። በዚህ ወቅት መልእክት ያስተላለፉት የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ ጠቅላይ አዛዥ ኮሚሽነር ጌቱ አርጋው ትምህርት ቤቶች የነገ ሀገር ተረካቢ ትውልድ የሚፈልቅበት መሆኑን ጠቁመው እነዚህን የእውቀት ማዕከላት ሰላማዊ መማር ማስተማር የሚካሄድባቸው ስፍራዎች ማድረግ ይገባል ብለዋል። ትምህርት ቤቶች የእውከትና የብጥብጥ ማዕከላት መሆን የለባቸው፣ ሰላማዊ መማር ማስተማር ብቻ የሚከናወንባቸው ቦታ መሆን አለባቸው። ስለ መልካም ነገር፣ ስለ ልማት የሚገለጽባቸው ነገ ሀገር የሚረከብ ትውልድ ሆኖ እንዲወጣ ማድረግ ሲገባ በተቃራኒ የሚሰሩ ጥቂት መምህራንም አንድ አሉ። ስለዚህ ይሄንን ማስተካከል ኃላፊነት እዚህ የተሰበሰበ አካል ነው ማለት ነው። የመድረኩ ተሳታፊዎች በበኩላቸው በመማር ማስተማር ሂደት ውስጥ ሰላም ከፍተኛው ሚና እንደሚጫወት ገልጸው ይህንኑ ሂደት ውጤታማ ለማድረግ በሚረዱ ጉዳዮች ላይ ሀሳብና አስተያየት ሰንዝረዋል። ሰላም ከሌለ ምንም እንደሌለ ሰላም ከሌለ መማር ማስተማር አይደለም አንድ እርምጃ መራመድ እንደማንችል ሁሉ ያው ለሰላም የሚሰጠው ትኩረት ትልቅ ቦታ ይይዛል ማለት ነው ሌሎችን ተማሪ ይዘው አደባባይ ላይ ይቆያሉ የትምህርት ሰዓት ሲያልፍ በዛ ወደ ሌላ ቦታ ይዟቸው ይሄዳሉ እዚህ ላይ ፖሊስም የደንብ ጽህፈት ቤትም በጋራ ሆኖ ቢያግዘን እናንተ አመራሩ ተማሪዎችን ፕሮቴክት የሚያደርግ ነው ማለት ነው ይሄ ሀላፊነት ነው ያለባችሁ ፕሮቴክት የማድረግ ስለዚህ ቅድም እንደተባለው ትምህርት ቤት ውስጥ የሚፈጸመው ድርጊት የተማሪው አይደለም ተማሪውማ ክሪቲካል አስቦ የመወሰን ግራጁዌሽን ላይ አልደረሰም። ስለዚህ የማን ነው? የመሪው ነው። በተጨማሪም የመማር ማስተማር ሂደቱ ላይ ተግዳሮት የሆኑና ለተለያዩ ወንጀሎች መፈጸም ምክንያት የሆኑ ጉዳዮች እየተነሱ ሲሆን መወሰድ ስለሚኖርባቸው እርምጃዎች ተጨማሪ ማብራሪያዎች ተሰጥተዋል። ተማሪ መውጫ ላይ ተማሪ መግቢያ ላይ ለተማሮች የተለያየ ነገር የሚሰጠው አሉ? ማስሽ ምስቡ ልጆች አሉ ጎዳና ታዳሪ እዛ አካባቢ ያሉ እሱን እሱን የማራቅ እኛ ከውስጥ ያለውን በደንብ እናስተካከል ውጭ ላይ ያለው ደግሞ ጸጥታ ኃይሎች ሊያግዙን ይገቡ ይገባል ሊረዱን ይገባል ቶሎ ሊደርሱ ይገባሉ። ማለት አንድ ተማሪ እኛ ተከታትለን ለመያዝ ስንል ይህ የእኛ ቀጠና አይደለም ይላል ፖሊስ። ፖሊስ የትኛውን ቦታ ላይ ቀጠናውን ቢሆን ቀጠናውን ባይሆን ወንጀልን የመከላከል ጸጥታን የመጠበቅ ደህንነትን የማረጋገጥ ግዴታም አለበት ማለት ነው። መማር ማስተማሩ ላይ ችግር እንዳይፈጠር በየትምህርት ቤቱ እንመድባለን ፖሊስ። አደንዛዥ እጽ ይዞ መገኘት መጠቀምም፣ ማስጠቀምም ማዘዋወርም ወንጀል። ትምህርት ቤት ላይ ትምህርት ቤት ላይ ያለ አመራሮች፣ ፖሊስ፣ የትምህርት ጽህፈት ቤት ኃላፊዎች ከላይ እስከታች ያለው ኃላፊነቱ አንዱ የመማር ማስተማር ነው። ከኃላፊነታችን ሰላማዊ እንዲሆን ማድረግ ነው። ገብተን የምናስተምረው ነገር የለም ደንብ ማስከበር ከላይ እስከታች ወላጅ በደንብ መቀናጀት አለብ። በአዲስ አበባ ከተማ 1.3 ሚሊዮን ተማሪዎችና ከ70 ሺህ በላይ መምህራን እንደሚገኙ ከአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተገኘ መረጃ ያመለክታል።